ምን ታመጫለሽ? ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ደህና ነኝ ማለት ይሻላል ብዬ ነው። እና ያው ሰሞኑን የሚፈጠረውን ነገር እያያችሁ ነው፣ ሁሉንም ነገር ማለት ነው። ፍርዱን ባለፈው እንዳልኳችሁ ለእናንተ ትቻለሁ ብዬ አለው። በጣም ከባድ ሁኔታ ውስጥ ነው ያለሁት። ያለውን እውነት ተናግሬ ያለሁን ለካሌብም ቢሆን አስረድቻለሁ። እንግዲህ ኤደንም ሰምታለች፣ ሁሉም ብቻ አውቀዋል ማለት ይቻላል፣ እናንተም አውቃችኋል። ያለውበት ሁኔታ በጣም ከባድ ነው ማለት ነው። ምክንያቱም አንድ እናት ልጇን እንግዲህ አባቱ ሳይቀበልላት ሲቀር የሚሰማው ስሜት በጣም ከባድ ነው። እንኳን እናት ሆናችሁ ይቅርና እንግዲህ ለሰው ለሚሰማው ራሱ በጣም ነው የሚከብደው ማለት ነው። እሱ ደግሞ ማመንም አልፈለገም አሁን የጀመረውም ህይወት ነው መሰለኝ እንግዲህ፣ ልቡ መቀበል አልፈለገም ማለት ነው። ኤደንም ባለፈው ያው እንግዲህ እንደዛ እውነት ሲሰማ፣ እኔም ነግሬያት ነበር የሚፈጠረውን እውነት ስትሰሚ ምን ትናገሩን ነገር ታፍሪበታለሽ እንግዲህ ትጠራጠሪያለሽ ምናምና ብያት ነበረ። ራሷን እስከመሳት ደርሳ ነበረ ስትሰማ ያለውን ሁኔታ ማለት ነው። እንግዲህ ካሌብ ግን እኔ አላውቅም ብቻ ያለውን ሁኔታ አይቶ ቢረዳና ልጃችንም ያለ አባት ከሚቀር ቀጣይ ሁኔታችን ቢስተካከል እኛ ትላልቆች ነን ስለ ትንሹ ልጅ ብለን እንግዲህ ህይወታችንን ብናስተካከል ደስ ይለኛል። እኔ ያለሁበት ሁኔታ ከጠየቃችሁኝ በጣም ከባድ ነው። ማርያምም፣ ማለት እንጃ፣ በቃላት ልገልጸው ማልችለው በጣም ትልቅ ችግር ውስጥ ነኝ። ምክንያቱም እዚህ ጋ እኔ እሱ ለማግኘት ስመጣ ያረኩት የምጠብቀው ነገር እና ያረኩት ነገር አልተገናኘም። ወደ መጥፎ አይነት ሁኔታ ነው እያስገቡኝ ያሉት። ልጄንም ይዤ ሚዲያ ላይ መምጣት አልፈለኩኝም። ካሜራም እንዳየው አልፈለኩኝም። ግን ያው እውነቱን በአፍ ብቻ እንትን ከምንል እንግዲህ ሰው ያየውን ሲያምን አንዳንዴ ጥሩ ነው ማለት ነው። ከጆሮ ይልቅ አንዳንዴ አይን እውነት ይኖረዋል ማለት ነው እንግዲህ እኔ እዚህ ጋር ስመጣ ቢያንስ ሁሉንም ነገር እኔ ከልጄ የተሻለ መቋቋም እችላለሁ። ግን ልጄን ሚዲያ ላይ ይዤ መቅረብ ፍላጎቱ ኖሮኝ አይደለም። ግን ያለውን ነገር በአይናችሁ አይታችሁ እናንተ የምትፈርዱ፣ እነሱም ያላመኑኝ በአይናቸው አይተው እንዲያምኑ ዛሬ እንግዲህ የግድ ሆኖብኝ ማለት ነው ልጄን ይዤ መጥቻለሁ ማለት ነው። ይህን ቪዲዮ ቤተሰብም ያየዋል እንደገና ደግሞ በጣም ብዙ ጓደኞች የሚያያሉ ደግሞ ቤተሰብ ነው ለፍቶ ያሳደገው። ስለዛ ለማይሆን ነገር እንዴት ሚዲያ ላይ ይዘሽ ወጣሽ የሚለው ብዙ ጥያቄ ይነሳል። እና እሱን እሱን ሁላ እንግዲህ ከሀሳብ ውስጥ አስገብቼ ነው ማለት ነው ይዤ የመጣሁት። ንጉስ ና ና፣ ያባት ሰላም በላቸው። ደህና ናችሁ በላቸው። እንግዲህ ያው ዛሬ ያው እንደምታዩት እንዴት ነው ልጅ ያምራል፣ አይደል? ከልጄ ጋር መጥቻለሁ ማለት ነው። ደራማቹ በሰላም ሰላም በላቸዋ። አባቴ የኔ ንጉስ ሰላም በላቸዋ። በደንብ ሰላም ናቸው በላቸዋ። ሰላም ናቸው። ማን ነው ስሜ? ካሌብ ሙሉጌታ። አዎ ዛሬ ማን ጋር ነው የመጣ ነው? አባታችን ጋር አባቢ ጋር አባቢን እንግዲህ ልንተዋወቀው መተናል ማለት ነው። ደስ ብሎሃል? አላ እሺ፣ የኔ አባት እና ንጉሴ ዛሬ አባብኝ ሰላም እንለዋለና እቅፍ ነው ሺም እምታረገው። እሺ፣ እንግዲህ ቤተሰቦች፣ ያው ዛሬ ካሌብ ጋር መተናል ማለት ነው። እንግዲህ እሱን ይዤ ብዙ ካሜራ ለፊት ማውራት አልፈልግም ማለት ነው። እኔ በቃ ለኔ ራሱ ደስ እያለኝ ይያለኝ አይደለም። አሁን በጣም ግዶ ሆኖብኝ ነው እንጂ። እና ገብተን እንግዲህ እስኪ አባትና አለስ ሲገናኙ ያለውን ነገር አብረን እናያለን ማለት ነው።

ማን ምንድን ነው? ምንድነው? እንዴ ምን ማለት ነው? አባዬ እያለ እየሰማሁ አይደለ? እንዴ እሺ፣ ያው ቁጭ በል ተቀመጡ፣ እንቀመጣ። አባቴ ሰላም እንዴት ነህ እንኳን ቤት? አባዬ ወዳለችአያሃ ስንት ዓመት እኔ ምን ይዤ እንዳቆየው አየህ አይደል ያብ ስራ በጣም እየደነገስኩኝ ነው ማነው ቆይ መደንገጥ የለብህም በቃ ያለው ነገር ይሄ ነው ተረጋጋ አሁን ደግሞ ልጅ ፊት ነው ያለ ነው እንደዚህ አይነት ባህሪ አታሳይ ልጁ አሁን ሌላ ነገር ነው የሚያስበው ንጉሴ አባትህ ነው እሺ እሱ ነው እሺ ደስ አላለህ እቅፍ አድርገው በቃ የእኔ ወድ ባባዬ ታውቀኛለህ ስምህ ሚዛካሌ ሙርጌታቸው አንቺ ቁይ የኔ ልጅ ነው። ከልጅነቱ ጀምሮ ስጠይቀኝ ሲጠይቀኝ ስነግረው ስነግረው ነው እንግዲህ፣ ይህ ልጅ ነው ተሸክሜ ነው የኖርኩት። አስብ እንግዲህ። እኔ አሁን እውነት ይዤ ነው እዚጋ የመጣሁት። ስራ አንተን ልታምናኝ ፍቃደኛ አልነበርክ እንጂ ልጁን በእንደዚህ አይነት ሁኔታ አንተን ማስታወቅ አልፈለግኩኝም። ልትረዳኝ ፍቃደኛ አልነበርክ። በቃ ምንም ማድረግ አልቻልኩም። መጨረሻውን ይሄን ማድረግ ነበረብኝ። ይልሽብ ስራ እኔ እኔ አሁን አላውቅም። እስኪ ያው ልጅህን በቃ ያው አንተ ስራ እኔ ተረጅኝ እንጂ እኔ በምን ማወቅ ይችላሉ። ኤደንት እንደምታውቂው ከእሷ ጋር ያለው ነገር ጨርሰናል። ለእኔም ተረጅኝ እንጂ ፊት አሁን ደግሞ በዚህ ሰዓት ምን ሆነው ነው? ደብረው ነው እንደዚህ ቁጭ ያልከው? ለማንኛውም በቃ ከልጁ ጋርም ትንሽ ተጫወቱ፣ ምን በሉ። እኔ የሆነ ነገር ላስተካክል፣ ላዘጋጅ። ምንም አያስፈልግም፣ እንጠቀመለን። ችግር የለውም። ልጁም ደስ እንዲለው እንግዲህ አባቱ ጋር መቶ ምንም ጊዜ ሳናሳልፍ አንሄድ አይደል ንጉሴ? አባቴን እስኪ ሳመው። ናፍቀኝ ስትለኛል ነበር። እንደ አየህ እሱ እራሱ ቃል አጣ። ትምህርት ጀምሮ ትምህርት ጀምሯለሁ። ኬጂ ገብቷል። ትምህርት ስም ይሳቅ ነው እቤት ነው ንጉስ የምትልህ ማማ፣ እቤት ነው ንጉስ የምትልህ አባ ፍልቅ ስታይም፣ እሺ ጌም ጌም፣ ምን ልግዛል አ ምን ላድርግልህ? ቺፕስ፣ ሌላስ? ሌላ እ ሁሉም ነገር ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለእኔ ወርቄ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለእኔ ወርቄ ስላንተኔ እንዴት ላውራ ተወጣኸው ያን መከ

ነው እኮ ያልኳት። ስልክ ትንሽ አንዳንድ ስራ ሰውሽ፣ ምን ያደርጉት ነው? ብዙ ጥያቄ ነው ያለኝ። ምንድን ነው እኔም በእርግጥ ከስራ ሞኝ ገና መምጣቴ ነው።

ግን ነገሮችን ተረጋግተን ማሰብ አለብን አይደል? እንዲ ሄደን ቤተሰቦች ይሄ ቪዲዮ ማየት ሰዎችስ ምንድን ነው የሚሉት? ምንም እኮ የተፈጠረ ነገር የለም። ሄደ እንደንገት ነው ቤት የመጣችሁ። ምንም ነገር የለም። ነገር ግን ተረጋግተን ነገሮችን ለማስተካከል እንሞክር እንጂ እኔ ነው አሁን ካንቺ ስሜት ከልጁ ስሜት

ተረጋግተን ነገሮችን ልጄ እንደዚህ ስትሆኚ እንደ ችግር አትፍጠሩብኝ። በቃ የሚያገባ ይሄ ደስተኛ ቤተሰብ ነው። እየበጠበትሽ ያለሽው። አሁን ነገሮች ተረጋግተ ማሰብ የለብም እኮ ልጄ ልጆችን